ስሜ ሞላ ፍቅር ይባላለሁ። የአዳዘር ቀበሌ ነዋሪ ነኝ። ይሄ አምስታችን ደግሞ የምንሰራው በደቦ ነው። ዛሬ የኔቲቭ ሲጫደ ነገ ደግሞ የአንደኛው ከዛ እያለኝ አምስተኛውን ቀን አምስታችን እንጨርሳለን። ከዛ ደግሞ አይደለም አጨዳ ብቻ ሳይሆን ያው እስከ ክምርም እስከ ውቅያም አንድ ላይ ነን እና እስከ መቼም አንለያይም። ከዚህ ቀጥሎ ሌላም ማህበራዊ ኑሮች እንኳን አንድ ላይ ለምን ሰራ ነውና በበታደለ እባላለሁኝ እና እኛ በጣም በጥሩ ሁኔታ እየሰራን ያለ ነው። ዘንድሮ ደግሞ ምርቱ ጥሩ ነው። በዚህ ብንቀጥል ደግሞ የተሻለ ነገር ሰርተን ሀገራችንም ማሳደግ እንደምንችል ከሰራን አገራችን ለውጠን ከሌሎች ተርታ አንድ ማድረግ እንደምንችል እንተባምናለን። ወጣት ደግሞ ለሀገሩ ኃይል ነው። እንቀጥላለን፣ እንሰራለን። ችግር የለውም። በጣም ተመችቶናል። ለሚቀጥለው ደግሞ ከዚህ የተሻለ ደግሞ አምርተን ለአካባቢ ወደ ውጭም ለማድረግ እኛ አሳብ አለን፣ ከእግዚአብሔር ጋር ማለት ነው። ዛሬ እያጨድን ያለ ነው። ጤፍ ነው፣ በደቦ ነው እያጨድን ያለ ነው። ይኸው ብዙ ነገር አጭድናል። ስለዚህ ነገውም በዚህ እንቀጥላለን። እስከ ስድስት ስምንት ሆነን ነው እያጨድን ያለ ነው። ሌሎች ደግሞ ሌላ ቦታም እንደዚህ እየሰሩ ያሉ ልጆች አሉ። ለተጎዳ ማለት ለምሳሌ አሁን ደመናም እየመጣ ስለሆነ የተሻለ ደሞ ሌላ መርዳት ነው እያሰብን ያለነው። አሁን ይህን አንስተናል፣ ለጌ ደሞ ሌላ ቦታ ነው ደነ ማንሳት የምንችለው። በዛም ደግሞ እንከምራለን። ዳመናውን አይተን ተባብረን ለመስራት በቃ ዝግጁ ነን። ደቦ ማለት ለምሳሌ ቤትም ለመስራት የተጎዳ ሰው መርዳት፣ ብዙ ነገሮች አሉ። በጤፍ ብቻ ሳይሆን እህል በተባለ በቆሎ፣ ምንም ሌላ ሁሉ መሰብሰብ ነው። እንደገና ደግሞ የተጎዳ ሰው ደግሞ ቤት የፈረሰበት ምንም ነገር በዚሁ ቀጥለን እየሰራ ነው ያለነው። እኛ በቃ ከኛ ያነሰ ሰው ካለ ያው መርዳት ነው። ከተረዳዳን ደግሞ አንድ ከሆንን አገራችንን ማልማት እንችላለን ለማለት። ስሜ ፍቅሬ አምሳሌ ይባላል። የአዳዘር ቀበሌ ግብርና ጽህፈት ቤት ኃላፊ ነኝ። በዘንድሮ ዓመት በተለያዩ ሰብሎች ወደ 1365 ሄክታር አቀደናል። ከነዚህ ውስጥ ደግሞ ስንዴ 465 ሄክታር አቀደን። በመካናይዜሽን አክቲቭ ያደረግንበት ሁኔታ ላይ ነው ያለነው። አሁን ጤፍ ነው ጤፍ አሰባሰብ ስንገባ ያው አርሶ አደሩ ወጣቱ በደቦ እየሰራ ነውእና ያው በተገቢው መልኩ ሰብል አሰባሰብ እየተደረገ ነው ያለው። ያው ዝናብም እየመጣ ስለሆነ ያው እንደ ትምህርት ቤት ተማሪዎችም ተለቀዋልና ተማሪዎችንም እያገዙ አርሶ አደሩ በተሻለው ሁኔታ ላይ በዘንድሮ አመት፣ በተሻለ አመት በዘንድሮ ላይ ያው የሰብል አሰባሰብ እየተሰራ ይገኛል ያው ከሌላ ጊዜ ላይ በሚያደርገው መልኩ ሰብል አሰባሰብ ላይ ምርት ላይ ደግሞ በጣም የተሻለ ነው። በተለይ ስንዴ ላይም ከዚህ በፊት እንደዚህ ቀበሌ ላይ ያው መካናይዜሽን ብዙ ተጠቃሚ አርሶ አደር አልነበረንም። በዘንድሮ አመት ላይ ግን ኦልሞስት ዘጠና ፐርሰንት የሚሆኑ አርሶ አደሮች መካናይዜሽን ተጠቅመው ነው ያነሱትና